እትዬ ደና ሰላም ነው? ደና ምንድን የገጠሙት ለመናገር በሙሉ አይኔ ላየት አልቻልኩም። በጣም ይቅርታ አድርጉልኝ። ሙዚቀኛ ባትሆኚ ኑሮ ምን ትሆኚ ነበር? ፖሊስ ሰላም፣ ሰላም ቤተሰቦች፣ ዛሬም እንደተለመደው እንስቃለን፣ እንጫወታለን። ቀለል አድርጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለኔ ይጠቅመኛል። ወደ ቪዲዮቹ

ዋው ዋው ምን አይነት ችሎታ ነው! እስኪ ደግሞ በጣም የሚያሳዝኑ እናት መጥተዋል፣ እናያቸው። ትማዬ ደህና ሰላም ነው? ደህና ምንድን የገጠሙት እናት ለመናገር። በሙሉ አይኔ ላየት አልቻልኩም። በጣም ይቅርታ አድርጉ። መጀመሪያ ሲጀምረኝ ሰው ቤት ነበረ ልብስ ማጥበው። አሁን ሞቀኝ ሞቆኝ ገላይ ስታጠባለ ጀርባዬ ሳካው አቃጠለኝ፣ በጣም አቃጠለኝ። እዛ ወደ ህክምና ሄድኩ ቶሎ ብለሽ ይሄ የውሃ ችግር ነው አሉኝ። ወደ ሀሪቲ ላኩኝ። እዛዛም ስመላለስ በመካከል ደከመኝ፣ አቃተኝ፣ ወደቅኩ አልጋ ላይ በቃ አቅሜም አልቻልኩ፣ አልተመለስኩም። እዛ ተመልሶ አሁንም ጀመረኝ። ያው ይበላኛል፣ ያሳክከኛል ጠፍሬ ሁሉ ከላዩ ላይ አልቆ በዚህ በአንዝሊን እቃ ጨርሼ በሱኑ ገላይም ንፍቀው ይበላውታል፣ ይበላኛል። ምንድነው? ምን ወቅት ነው እንደዛ የሚያደርጉት? ፀሐይ ሲነካውት ነው፣ ሲሞቀኝ ሲሞቀኝ። እና አሁን ደግሞ በዚች መካከል አንድ አመት ይሆናል ከግንባሬ ፈነዳ ሲፈነዳ በአይኖቼ መግል ይመግላል። በቃ እነዚህ ሰውን ማየት አቃተኝ። እግዚአብሔር ይስጣትች ልጅ ላመት በዓል መታ ስታየኝ እንደዚህ ቀና ብዬ ማያት አቃተኝ። እግሮቼ ሁሉ እንዳለ ቁስል። እግዚአብሔር መደናለም ከገደለኝም ካኖረኝም ያኖረኝ ብዬ ተስፋዬን ቁስቁስ ቆርጥ ያው ያዘነልኝ ሰው ሰው ሲያገኝ እያሳየኝ በቃ ጸሎትን በእግዚአብሔር ላይ አርጌ ዮሐንስ ነው የሚያውቀው ብዬ በቃ ተስፋዬን ቆርጫለሁ። እኔ የአሁኑን ተስፋዬን ቆርጫለሁ። እውነት ለምስክር ከሆነ ሰው የመጣች ጭገን መቤቴ ድንግሎ አንችንሽ እንዴ ላሽልኝ እቺ ልጅ ወይም ይመራኛል ብዬ ደሞ በቃ ትናንትና ወደ ሕክምና ሄድ ማዛር በጣም ነው የሚያሳዘኑት። ምን አጋጥማቸው ነው? ፊታቸው እንደዚህ ነው። ነክሰሻል ልትለኝ ነው? እሺ፣ በህይወት የሌለ ሰው አንድ ሰው መልስ ብትባል ማንም ተመልሳለህ? የሞተ ሰው ማለት ነው። የሞተ ሰው መልስ ብትባል አንቺ ተናገሪ መመለስ ትችያለሽ። እኔ አልልም እኮ ለአንተ ነው፣ ከይጠየቀው አይደለም ጥያቄ አንቺ ነው መመለስ አንቺ ካልፈለግሽ ነው ለእኔ የምሰጪ። ኦ ስለዚህ በህይወት የሌለን ሰው መመለስ ግን፣ ብዙ ወዳጆች አሉሽ። አንዱን እዛው አስቀርተሽ ማለት አይደለም። አዎ መልስ ብትባል መልሽ ብትባይ፣ ወደ እኔ ሳመጣው ማንን ትመልሻለሽ? አይ የሚታዘቡሽ ብዙ ሰው አለ። ሚዲያ ነው ጀግኔ፣ ለእኔ አይደለም እ በህይወት የሌለ ሰው አጼቴ ድሮስ ቢመለስ ደስ ይለኛል። ምክንያቱም ደግሞ ኢትዮጵያን አንድ ለማድረግ ብዙ መስዋዕትነት የከፈለ የሀገር ፍቅር ጥግ ድረስ ያለው ጀግና የሁል ጊዜም ጀግናዬ አሁን ደግሞ ኢትዮጵያ እየተበጣጠቀች ትንንሽ እየሆነች ያለችበት ሁኔታ ላይ ስለሆነ አዎ አንድ እንዲያደርገች አንድ እንዲያደርገ እሱ ተመልሶ ቢመጣ ደስ ይገኛል። በጣም ምንም እንደግፋለን። እስቲ እንግዲህ እንደ የምን ማስታወቂያ ነው ማንዬ? ማስታወቂያ አይደለም ያራዳል እና ምን እሺ፣ የሚመጣው ቅዳሜ ኤስቲፎ ኮንሰርት አለ። ኧረ እባክሽ ኤስቲፎ አባብዬ ሊታበር ነው። መግቢያ ስንት ነው? የአስር ብር ነው ካፕሎ ላይ የሚመጡ ሀያ ብር፣ ለቪ አይ ፒ ደግሞ ሀያ አምስት ብር ነው።

የፈለገው ይምጣ። ዋው ማራማዊት፣ ስፖርቱን ስለማላውቀው ግን ኮሜንት ሊያስቀንዱል ሰላም ነው አባቴ፣ ሰላም ነው። እዚህ ሰፈር ናችሁ? እንትን ሎተሪ ደርሶ ነበር ልጅነህ አንተ ማውጣት አችልም አሉኝ። እኔ ደግሞ ከ15 አመት በታች ነኝ። እንኳን አብሮ ደስ አለኝ። እና እኛ የምንተባበረ እኔ እናንተ እንድታወጡልኝ ነበር እና በምላሹ እናንተ ስልክ መያዝ እፈልጋለሁ። ስታመጣ የሆነ ያክል ሰጥና ትሄዳላችሁ። ስልኩን ምትይዘው ለአመኔታ ነው። ምንድነው? እስኮ ወረቀት ወረቀት ከየት ሱቅ ነው የተቀበልኩ? ወረቀቱ የሱቅ ወረቀት ነው። ቁጭ ቁጭ ቁጭ። አሁን ለቲክቶክ ቀርጻለን ታወራለን። የት ነው ያዝን? ሰፈር ውስጥ ምን እያደረክ? ሎተሪ ተጥ አለ። ምን ምን ምን ያባ ነው? እሺ ነው ሎተሪል ተጥተልል አውራን ሎተሪል ያጣ እቺን አስር ሺህ ብር የእኔ ተከታዮች ለእርሶ እንድሰጥ አዘውኝ ነው። እሺ አመሰግናለሁ። እድሜ ይስጣችሁ። ፈጣሪ ያለው ይበላችሁ። አሜን። እኔ እናት አሜን። አይዞት። እሺ እሺ ልጆቼ ፈጣ ከት እንዴት ነው? ያበደ ነው። ትንሽ ቢያለቅሱ ግን አሪፍ ነበር። ድጋሜ እንቅረጸው እንዴ? አይ ሌላ ጊዜ እንቀርጻለን። የኔናት፣ እንግዲህ ብሯን ይስጡኛ። አንድ ሺዋን ከሰጦት መቼም ይበቃውታል። ምን እና አስር ሺውንም ሊበሉት ነው። ደፋር አራት መቶ ሺህ ፎሎወር በሳምንት የማይታመን ነው። ነገርኩ እኮ በጎ አድራጎት ስራ ያበላል! ሌላም ነገር ስነግር ብትሰማይ ኖሮ ህይወት ድሮ ነበር የሚቀየረው። የእኔን ህይወት የቀየርኩት ራሴው ነኝ። አንተ እዛው የራስን ህይወት ለውጥ በበጎ አድራጎት ስም እንደሚሰራ የሚያስደንቅ ፍቅር አልነበረሆይ በቤታችን በቤታችን ምን ይሆን የገባው ይሄን ሰሞን መሃላችን፣ መሃላችን ያየን ሁሉ ትላንት የቀናብን ሲያልቃ ያምር ብሎ ተረተብን። መቼም የማይሰማ የለ ጆሮ ወሬው ይደርሰኛል ዞሮ ዞሮ። ይቆጨኛል፣ ይነደኛል ልክ እንደ ሰዓት ይፈጀኛል። እኔ ካንቺ በቀር አልፈልግም ሌላ ቆንጆ ቢትረፈረፍ አገሩን ቢሞላ፣ የማፍቅሬን መጠን ቃል አይገልጽልኝም። እውነቱን ስነግርሽ ለምን አታምንኝም? ምን አይነት ድምፅ ነው! በስመ አብ! ዋው ዋው ዋው

መስቀል ደርሷል። አልክትፎ ሊበላ ነው ይላል። በጣም ተጠፋፋን እኮ። እስኪ ስለ አዲሱ ፍቅረኛሽ በደንብ ንገሪኝ እባክሽ። ብዙ ጊዜ ስልክ ስደውልለት ወይኔ፣ እንደሌሎች ወንዶች አይደለም። ቢዚ ሰው ነው ማለት ነው። ደስ ሲል አይደል? ግን ብቻ ነበር ደግሞ እንዳለ የኤክሶጁስ አንገት ስር ተነቅሶ። ዋዋዋ በፈጣሪ ስብ ሮማንቲክ ነው ማለት ነው። ታድለሽ። ምን እሱ ብቻ የሆነ ቀን ስልኩ ላነሳስ ደንግጦ ገሎኝ ነበር። ወይኔ ምን አይነት ኩር ሰው ነው ግን። በእናት ፕራይቬሲው ላይ በጣም ሲሪየስ ነው ማለት ነው። አላ ሲሪየስ ነው። የሆነ ቀን የሆነች ልጅ ደረቱ ላይ ተለጥፋለች። አላየዋትም በስልሽ። ደረቱ ላይ ደረቱ እንደሚመችና እንደማይመች ለሌላ ሴት ቀድሞ እያስሞክረልሽ እኮ ነው፣ እንዳይቆረቆርሽ ብቻ። ይህንንማ እንገርሽ መሲ፣ ይሄንንማ ጠበቅ አድርገሻሽ። ሞቼ ነው ቆሜ እሱ አላልፍለት ያለ ጉራጌ አስራ ሁለት አፈኛ የተናገረው ነገር ደደብ የተናገረው ነው። ደደብ አለው ቀረት እናንተ ብቻ ብራንድ የሆነ እቃ ከኛ ሲገዙ እጅግ በጣም ብዙ ጥቅማ ጥቅም አላችሁ። በተለያየ የከለር አማራጭ፣ የወንዶች የተለያዩ ዲዛይኖች እጃችን ላይ ገብቷል። እናንተ ብቻኑ ከለር፣ ሳይዝ እጃችን ላይ ናቸው። ምንም አይነት ነገር አይቸግራችሁም ብንላችሁ በጣም ደስ ይለን ነበር። አገራችን ላይ እጅግ በጣም ብዙ እንደነዚህ አይነት ነገሮች ሳናቅ እየተቀላቀሉ እየገቡ ነው። ይሄንን በዛው ኖቲስ እንድታደርጉት ነው። ለማንኛውም ይሄ አይጠቅመንም። እኛ ሀገር እንደነዚህ አይነት ነገሮችን እናወግዛለን። የሀገራችንን ወግ ባህል የጠበቀ ነገር ይሄ ነገር ፕሮሞሽን ነው። ግን በእንደዚህ አይነት መልክ ፕሮሞሽን ባሰሩት ልጅ ነበር። አሳ ነባሪ በድንገት ባህር ውስጥ ቢወድቅ ምን ይወራል? አዞ ይበላል ማለት ነው። ስላላየሁት ለነገርህ አልችልም። በስም ነው ማቀው። አሳ ነባሪ ግን ምን ይሆን ይመስልሻል? ያው ተከምሮ እንደ ድንጋይ የሚቀመጥ አንድ ሰው ለማንበብ አንድ ሳምንት የፈጀበትን መጽሐፍ በድጋሚ ሲያነበው ሰባት ቀን የሚፈጅበት ለምን ይመስልሻል? ይበልጥ ደሞ በአእምሮና በልብ ውስጥ እንደገና ማጥማ ነው። መግለጥ ይጀምራል። በደንብ ተረዳ ሊገባው ይችላል። ያልገባው ነው ሰባት ቀን ሊሆን ይችላል። ወንዶች ገቢያቸው፣ ሴቶች እድሜያቸውን ማስዋወቅ ለምድር ሰት ደሞዝ ኤግዛክት የሆነ ፊገር በነገርኳት ኳን ሰዓት የምጠይቀኝን የገንዘብ መጠን ከፍታ አድርግብኛለች ብለው ነው ወንዶች ኪሳቸውን ካጡ ኮንፊደንሳቸውን ስለሚያጡ ነው። ሴቶች ደግሞ እድሜያቸው ከተቆጠረ ያው ተፈላጊ እንደማትሆን ስለምታውቅ ነው። ሰላሳውን ካለፉ ስለሚደነግጡ ነው። ያለፈውን ዓመት እንዲህ አይናችሁን እየጨፈናችሁ እየዘፈናችሁ ነው ሰው ማየት የሚፈልገውን ማታሳዩት። ኦኬ ቴንክ ዩ ብሮ፣ ቴንክ ዩ ብሮ። እሺ ያው አስተካክለዋለሁ። ኧረ አንተ በእናትህ ተመልካች ፊት ምላስህን አታውጣ። እኔ እኮ ያው ሴቶችን ለመሳብ ብዬ እኮ ነው። አ በምላስ ስብሃቸው የሚገርም ነው። አንድ ነገር ልምከርህ ስማ፣ ራስህን ሁን በቃ። ኦኬ

ረእስቲ እንደወንድ ወንድ ብድብ ይበሉና እዛ የተገነጠለውን አጥር ተነሱና ስሩልኝ። እንደ ሳሚ ማለቷ ነው። ምን ሳሚዬ፣ ወንድ ለመባል ምን ያንሰዋል? የኔ ሳሚዬ ማለት የወንድ አውራ ማለት ነው። ሳሚ ዶሮ ነው። አይ፣ ጣት አውራ ጣት። ሳሚን ካገባው ጀምሮ ነው እዚህ ሰፈር ያሉ ሰዎች እኔን መፍራት የጀመሩት። እሺ። ኧረ እንዴት አይፈሩሽ፣ ጩቤ ይዘሽ እየዞርሽ። አንተ! አቤት። ማነው ጂፓሱን ፍሪጅ ውስጥ ያስቀመጠው? እኔ ነኝ። ለምን? ያው ቀዝቀዝ እያለ ረዳት ነው እምፈልገው አይደለ አሁን ጮክ ብለ ሜክሲኮ ቤሬ ካሳንቺስ ካልክ አብረን እንሰራለን። ቶሎ በለ እ ቤሬ አንተ፣ ሜክሲኮ ቤሬ ካሳንቺስ አንተ፣ ትንሽ ይሻላል። አንተ አንተ ካሳንቺስ ካሳንቺስ፣ አዎ። እስኪ ሜክሲኮ ቤሬ ካሳንቺስ። ይኸውልህ፣ እሱ ይሄ እሱ፣ ይኸውልህ። እስኪ አንተ በል። እሺ ፒያሳ ፒያሳ ብለሽ፣ አንተ ፒያሳ ስታውቃለሽ፣ አንተስ? አዎ። አሁን የቀረ ምንድን ነው መሰለህ? ቆይ፣ በስነ ስርዓት አንተ። ሜክሲኮ ቤሬ ካሳንቺስ ካልክ

ሰላም እንዴት ናችሁ? ወዳጅና ጠላቶቻችንን የምንለየው በነገራችን ላይ በመልካሙ ጊዜ፣ በተመቸን ጊዜ፣ ሁሉ ነገር በተመቻቸበት ጊዜ አይደለም። የኛ ወዳጆችና ጠላቶች የሚለዩት እኛ ችግር ውስጥ በገባንበት፣ እኛ በወደቅንበት፣ እኛ አስቸጋሪ ሁኔታ ውስጥ ባለንበት ሁኔታ ነውና ሰሞኑን የጆን ዳንኤል ጉዳይ እንግዲህ ሶሻል ሚዲያው ላይ በጣም የተዘዋወረ ነው። የመጀመሪያው ነገር ጆን ዳንኤል ጥፋት አጥፍቷል። አዎ እሱም ብቻ ሳይሆን አብረቱም የነበሩት ሰዎች ጥፋት አጥፍተዋል ያንን ባያደርጉ ጥሩ ነበር አየር መንገዱ እንደ ሀገራችንም እንደ አፍሪካም እንደ ዓለምም ትልቅ ስም ያለው እንደ ሀገርም ትልቅ ኩራት የሆነ ድርጅት ነውና ያንን ባያደርጉ ጥሩ ነበር ስለ እሱ ሳይሆን ላያወራ የመጣሁት እንግዲህ ልጁ አሁን ባለበት ሁኔታ የራሱ ወዳጆች የምላቸው ሰዎች ጭምር በእሱ ጉዳይ ሲያሾፉ ሲያፌዙ አየሁኝና ለካ ወዳጅነን ጓደኛነን ምናምን ብዙ ጊዜ የሚሉን ሰዎች እኛ ቆመን ባለንበት ሁኔታ ነው፣ እኛ ጠንካራ እኛ ያለን ደስተኞች በሆንንበት ሁኔታ ነው። ልክ ስንወድቅ ምን አይነት ፍላጎት እንዳላቸው ለኛ ምን አይነት ስሜት እንዳላቸው ለኛ በግልጽ የሚያሳዩን እንደዚህ አይነት ሁኔታ ላይ ስንሆን ነው እና በጣም ነው ያዘንኩት። በጣም ማለት ነው የገረሙኝም ሰዎች አሉ። የምር የዚህን ያህል በሱ ጉዳይ እንቅልፍ ነስቷቸዋለሁ። ምክንያቱም የሆነ ሰው ሲወድቅ ጓደኛውም ጠላቱም ከሆን ያኔ ነው በቃ በደንብ የምትለየው ማለት ነው። ይሄንን በደንብ ያሳዩ ይመስለኛል እና ምንድነው ኬዙ እንግዲህ ህግ ይዞታል። ዛሬ ፍርድ ይቀርባሉ ተብሏል እና ፍርድ ቤቱ የሚወስነውን ነገር ደግሞ እናያለን። ግን ማወቅ ያለብን ነገር ጥፋተኞች ተብለው ከተገኙ እንኳን በእስር እንደሚቀጡ ነው የሚሰማኝ። አይገደሉም ወይ እንደዚህ አይሆኑም ምናምን። እስራቸውን ጨርሰው ደግሞ ይወጣሉ እና ምን አስባችሁ እንደሆነ በዚህ ደረጃ እንደዚህ አይነት ነገር የምትናገሩት የምታደርጉት አላውቅም። ስለዚህ ወዳጅም ይሁን ጠላት የሚለየው በመጥፎ ጊዜያችን ነው እና በጣም ስላዘንኩባቸውም ነው። በዚህ ደረጃ እንደዚህ አይነት ማንነት ያላቸው ሰዎች በዙሪያችን አሉ እና ከነዚህ ሰዎች ነው መጠንቀቅ ያለብን። ጠላቶቻችንማ ጠላቶቻችን ናቸው። ወዳጅ መስለው ግን እንደዚህ በዙሪያችን ሊወጉን ሊያጠፉን የሚፈልጉ ሰዎች በጣም ብዙ ናቸው በአንዳንዳችን ዙሪያና። ይሄ ነገር ስለገረመኝ። እሺ ፋሚሊዎች፣ እስካሁን አብረን በጣም ስቀናል፣ ተጫውተናል፣ ብዙ ተምረናል፣ አዝነናል። በቀጣይ ቪዲዮ እስክንገናኝ ባይ ባይ። መቻችሁ መልካም በዓል።